ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይዘላችሁ ይታላችሁ ለተለመደ ቪዲዮ ለብዙዎች እንድታረሱት በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው ምራ ግብር እናልፋለን። ዓለም ተበላሽታ ቸርች ብታርፍ ጥሩ ነበር። የተበላሽ እውነተኛዋ አይደለችም። እውነተኛዋ የፊት መጨማደድ የላትም ግን ቸርች ምን ነው የተበላሽ? ዓለም እጅግሯን ዘርግታ ሸሚዟን አጣጥፋ የገባችበት ዓለማዊ ሃይማኖት የፈጠርንበት ገንዘብ ዋና የሆነበት ሰው ከሚያዋጣው አንጻር ሰው የሚሆነበት ምዕመን ደህና ምዕመን የሚባለው በሚያዋጣው መጠን የሆነበት ዘረኝነት የሞላበት የምንቧከስበት ግፍ የሞላበት እኛ ቆምን ከግፍ ነፃ ብንሆን እኮ ለዓለም የምንናገረው ነበር። ምን መተንፈስ እንችላለን እ የተበላሽ ለዓለም የሚመች መስቀል የለሽ መስቀል አውጥቶ የጣለ የኑሮ ማሻሻያ ዘዴ የሚሰብክ መስቀሉን ሰው ስለማይቀበል አውጥቶ ጥሎ በሥራ ቦታና በትምህርት ውጤታማ የምትሆናባቸው ሰባት ቁልፎች እያለ የሚያስተምር ይሄ ቤተ ክርስቲያን ውስጥ አይሰበክም እያልኳቸው አይደለም። ግን ከመስቀል መስቀል ነው ጋሪ መስቀል ነው ፈረሱ፣ ይቅርታ ፈረሱ መስቀል ፈረሱ ኢየሱስ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው እንጂ ኑሮ ማሻሻያ ዘዴ እንሰብካለን። ግን መስቀሉን ስትቀበል ኑሮን ያሻሽለዋል። ምን ያልተሻሻለለት ማናት? እስኪ ያልተሻሻለለት ግን ያውጣ ጌታ ኢየሱስን ተቀበለን ኑሯችን በጣም ነው እንጂ የተሻሻለው። እኔን ራሱ ወስዶ አይደል ለሌላ ሰው አድርጎ የሰራኝ። ኪሴን በመሙላት ሳይሆን የጀመረው ሕይወቴን በመሙላት ነው የጀመረው። ባዶነቴን በመሙላት የጀመረው ሕይወት ኑሮ ተሻሽሏል ወይ ጌታን ከተቀበልኩ ጥለኝ። በጣም እንጂ በጣም በጣም ሁለንተናዬን አይደል እንደ የሞላው። ኢየሱስ ማረገ አይደል እንደ የሆነው። ስሜ አይደል እንደ የሆነው። ሕይወቴ አይደል እንደ የሆነው። ሙሉ አይደል እንደ አረገ። ደስታዬን አይደል እንደ የሞላው። ኑሮ ማሻሻያ ዘዴ ተመረ ነው ካልከኝ ግን አይ መስቀሉን ተቀብዬ ነው ክብር እስከ ሞት ድረስ የታመንክ ሁን ነው። ወደ ዓለም ጠጋ ብለን የምንኖርበት የክርስትና አይነት ዘዴ ፈጥረን ታዲያ ምን ይሻላል? የኪዳኑ ህዝብ እንደ ሄኖክ ይሁን የኪዳኑ ህዝብ እንደ ኖህ ይሁን የኪዳኑ ህዝብ እንደ ዳንኤል ይሁን የኪዳኑ ህዝብ እንደ ተለዩት ይሁን የኪዳኑ ህዝብ ብቻቸውን ብቻቸውን እንደቆሙት ይሁን። ጌታ ኢየሱስ የተባረከ ይሁን። እንግዲህ ዶክተር መሙሻ የሚገርም ድንቅ የሆነ መልእክት ነው። እንግዲህ ለሁላችንም መስማት የምንችል ከሆነ ስፔሻሊ በዚህ ዘመን በጣም በጥንቃቄ እንድንኖር ያስተምረናል መጽሐፍ። በጣም በጥንቃቄ በመጨረሻው ዘመን በመጨረሻው ቀን እያለ ይነግረናል። እና ያችን ሰዓት ጌታ የሚመጣባትን ሰዓት እንደ ሌባ ስለሚመጣ ባካችሁ የምንነቃበት ሰዓት አሁን ነው። ቤተክርስቲያን ወዴት እየሄደች እንዳለ ማየት ግልጽ ነው። በዚህ ሰዓት የሚጠብቃት ጌታ ያ ሙላቷ የሆነ የቤተ ክርስቲያን ሙላቷ የቤተ ክርስቲያን ራስ የሆነ ያለፊት መጨማደድ ያለነቀፋ ነው የሚጠብቃት። አሁን ስቲል ግን የምንመለከተው በጣም ቤተ ክርስቲያን በራሷ የተዛባች ባለችበት ሁኔታ ተመልሰን እየሰቀል ነው ባለንበት ሁኔታ ነው እየኖሩን ያለ ነው። እና የክርስቶስ ሲሆኑ ሱጋን ከመሻቱ ከነ ክፉ ስራው ሰቀሉን ያለው ሐዋርያው ቅዱስ ጳውሎስ በገላትያ 5 22 ላይ ማለት ነው። እኛ ግን ስቲል እዛ ሆነን ጌታ ኢየሱስ ምህረት ያድርግልን። እስኪ ደግሞ ይሄኛውን ጉደኛ የቤተ ክርስቲያን ጉድን አሁን ከዚህ በኋላ የሚመጡ ቪዲዮዎች ላይ በጣም ልትደነቁ ትችላላችሁ። እስኪ ይሄኛው የሚመለከውን ነብይ ደግሞ እንመልከተው። ሉክ ኢማጂን ህዝቡ እንዴት እንደት እንደሚሆን የሱን ልብስ ለመንካት ፊዚካሉ ለመንካት፣ ሉክ በጠረባ እንዴት እንደሚጥሉ ነው እዚህ ጋር ይወላችሁ፣ ይወላችሁ በጠረባ እንዴት እንደሚጥሉ የእግዚአብሔር ቤተክርስቲያን ውስጥ ትውልደን እንዴት በጠረባ እየጣሉ ሉክ እየተሻሸ ህዝቡ። ይሄ ህዝባዊ አምልኮ ነው። ይሄ ሰው አምልኮት ይባላል እልም ያለ አምልኮ ማለት ነው። አምልኮ ነው ይሄ። ልክ እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ቅድም ሲያወራ የነበረው ማምሻ፣ ለዚህ ነው የክርስቶስ ቤተክርስቲያን በጣም ጨቅየታለች፣ በጣም ቆሸሻለች። ሰዋዩ የአምልኮ እንደዚህ እየተደረገ ብዙዎቻችሁ ተቃዋሚ የሆኑት ሆናችሁ ተነሱብኛላችሁ፣ ግን የእግዚአብሔር ቤተክርስቲያን እየቆሸሸች ናት። የክርስቶስ ቤተክርስቲያን እየቆሸሸች ናት። እነዚህ አይነት ሰዎች ማለት ነው የራሳቸውን ክብር በሚፈልጉ ሰዎች ሰው እስኪ እኛውን ደግሞ አምልኮ ነን አምልኮ በደንብ ስም ነው አጫሉንና ሰውየውን በደንብ ስም ነው ልክ ኮፒ ፔስትን ያደረገው የእግዚአብሔር ቤተ መስቀሉ ከኋላ አድርገው ልክ መስቀሉን እንደሚወዱ ነገር የክርስቶስን መስቀል ልክ እንዴት እየሆነ እንዳለ ናት የክርስቶስ ቤተክርስቲያን እንደዚህ ሆናለች ወገኖች። ማጂን ይህን ያህል ነው የክርስቶስ ቤተክርስቲያን ያለችበት ሁኔታ አያሳፍርም ታዲያ አያሸማቅቅም ታዲያ አሁን ዛሬ ፕሮቴስታንት ነኝ ብለህ ለማውረት አይከብድህም ወንድሜ እኔ አሁን ለዛ ነው እኔ ክርስቲያን ነኝ ምለው ክርስቲያን ብቻ ነኝ ፕሮቴስታንትን አላቃትም በዚህ ዘመን ያለችውን እኔ እን ተቃዋሚ ሀጢያት ተቃዋሚ ነው ፕሮቴስት የምታደረገው ፕሮቴስት የምናደረገው አለምን ነው አለምንና ትርፏን ነው አስወግዱ ነው የሚለው አስወግዱ ነው የሚለው ያዕቆብ አንድ ሰባትን መመልከት ትችላላችሁ ትርፏን አስወግዱ ነው የሚለው ትርፏን አስወግዱ አለምና ትርፏን ማስወገድ አለብን ቶሎም የሚከብደንን ሸክም አስወግደን ነው የሚለው። ተመልሶ ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥራን ጀምራችሁ መመልከት ይችላላቸው። እኛ መመልከት ያለብን አባቶቻችን ዋናዎቻችን ነው መምሰል ያለብን የኖሯቸውን ፈለግ እየተመለከታችሁ ነው የሚላት። በእምነታቸው መሰሏቸው። በእምነታቸው ሃይማኖ ሃይማኖታቸው እንዴት እንደጠበቁ ለቅዱሳን ፈጽሞ የተሰጠውን አንዲትን ሃይማኖት እንደሚላት ማለት ነው ይሁዳ ሰው ባካቸው ለክርስቶስ ኢየሱስ እንዴት እንደነኖር በጥንቃቄ እንጠበቅ። እስኪ ይሄንን ምን ነው እስኪ አባቴ ሞተብኝ ማለት ነው። ማለት ነው አባቴ በጠና ታሞ ነበር የገባው አባቴ ድነዋል አለ አባቴም። እኔ የእሱን ትንቢት ስላመንኩኝ አባቴ ሐኪም ቤትም እንዳይሄድ ከለከልኩ። አባቴ ሞተብኝ ማለት ነው። ደብዳቤ ይሄን አግኝተው አባቱ በጣም ታሞ ተሆነ አሰፋ ማነው ይለሃል አባቴ አባትህን መልአክ መጥቶ አዲስ ኩላሊት ሲከትለት አይቻል። ኩላሊቱን ያማለ አባትህ ይጮሃል። ሰው ይወድቃል። በቃ አባት አባትየውን ይዞ ይመጣል። አንተ ተፈውሳል ሁለተኛ መድኃኒት እንዳትወስድ ይለዋል። መድኃኒቱን ይተዋል፣ ይሞታል። ብዙ ሰዎች አሉ ይሄ የደረሰባቸው። ጠዋት ገብቶ እሱ ለከሰዓት ፕሮግራም ስማቸውን ጠይቆ፣ ስልክ ቁጥራቸውን ጠይቆ፣ ከየት ኬት እንደመጡ ጠይቆ፣ ችግራቸው ምን እንደሆነ ጠይቆ ሙሉ ኢንፎርሜሽን ወስዶ ከሰዓት በኋላ ላይ ልክ ከእግዚአብሔር እንደሰማ ከእግዚአብሔር እንደተቀበለ ነገር አድርጎ ይህንን የሐሰት ትንቢት የሐሰት ፈውስ ሲናገር መመዘግበው እኔ ነበርኩኝ። እነዛን ሰዎች መልእክት የመጣላቸውን ሰዎች ማነሽ? ከየት ነሽ? ከምን ጉዳይ ነው የተፈወስሽው? ከዛ እነዛ ሰዎች ወደ መጡበት ሀገር ስልኬን ይወስዱና ይሄዳል። ከሄዱ በኋላ ኤች አይቪ ተፈወሳቸዋል የተባሉ ሲፈወሱ ሄደው ሲመረመሩ አልተፈወሱም። አንዳንዶቹ ተፈውሰናል ብለው መድኃኒታቸውን የጣሉ ሰዎችን ከዛው ከቢሮ በራፍ አንሱ ብዬ ያስነሷቸው ሰዎች አሉ። አስቀድሜ ጥያቄ ጻፉ ስለሚባል ጥያቄውን አስቀድሜ የጻፍኩት ነገር ነበር። ከአንድ ጀምሮ ወለ እዚህ ጋ ጽፌ ላለሁ እስከ ሰባት ድረስ፣ እዚህ ጋር ስምንት አለ፣ እዚህ ዘጠኝ አለ፣ ከኋላ ደግሞ ጽፌያቸዋለሁ እና ይህን እንደዚህ ደፍኗል ደፍኜ እዛ ጋር ቁጭ አድርጌዋለሁ። ልክ እንደገባሁኝ ያ የሚላቸውን ነገር አቀፈኛን አንተ ሀያል ሰው የልጄን የኢየሱስን መጉናጸፍ ያስጥቻለሁ ይላል የሰራዊት ጌታ እግዚአብሔር። እንዲህ ምን እያለ አንትን ካደረገ በኋላ እኔያድ ለጥናቴ ነው እየገባው ያለሁት እና ይህንን እዛ ቁጭ አረኩት። አሁን እሰማዋለሁ በጽዕም ሆና በሱ እንትን በሚያደርጋቸው ያልታለለ ሰው በሙሉ ያንን ማስተዋል ይችላል። በእንትን ይፈልጋል። ሰማዋለሁ ይሄ ወረቀት እንዲህ ሲገላበጥ ይሰማል። እኔ ተንበርክኬ ያለሁ በአንድ እጁ ተጭኖኛል። ሲንኳኳ ይሰማኛል። እሱ ይፈልጋል። አዎ እኔ ሰማዋለሁ። ይፈልጋል። ብዙ ጽሁፍና ብዙ ወረቀት እንትን ስለሆነ ሲፈልግ ሲፈልግ ሲያጣ አንተ ምንም ጥያቄ አልጻፍክም አለ። የምትፈልገው ደግሞ አንድና አንድ ቅባት ብቻ ነው አለ እንግዲህ እኔ አሁን ለጥናት ያደለ የገባት አዎ እግዚአብሔር ሰው አልኩት እም ያለኝ ጥያቄ ግን ልታዩት ትችላላችሁ። መጀመሪያም ላይ ነው ያለው ያለው ዘጠኝ ጥያቄ ነው ቢፈልገው ስላጣ ቅባትና ቅባት ብቻ ነው። አሁን የሰራዊት ጌታ እግዚአብሔር ግን የልጄን የኢየሱስን መጎናጸፊያ አሰጥቻለሁ የልጁን የኢየሱስ ክርስቶስ መጎናጸፊያ የሚሰጥበት ባይብሊካሊ ቤት የምትፈልግ አታ እንግዲህ እንደዚህ ናቸው። አፖስትሎች፣ ነቢዮች የምትሏቸው ሰዎች እናንተ እንግዲህ አንዳንዶቻቸው የምጠሯቸው እንደዚህ ናቸው። ፋይናሊ ሲገለጥ ማንነታቸው ተኩላው ማንነታቸው ሲገለጥ፣ የበግ ለምድ ከለበሱ ከሀሰተኛ ነቢያቶች በግናቸው ስታዩቸው አይደለ ለስለስ አድርገው ነው የሚናገሩት ግን ለምዳቸው ሲገለጥ ሲገፈፍ እንደዚህ አይነት ሰዎች ናቸው። ፊዚካሊ ፎከስ ስታደርጉ ማለት ፎከስ ስታደርጉ እንደዚህ ናቸው። ተጠንቀቁ ለማለት ያህል ነው። እኔ እነሱን መንቀፍ መሳደብ ልማድ ሆኖብኝ አይደል። ተጠንቀቁ፣ በቃሉ ኑሩ፣ ቃሉ ላይ ተተከሉ። አሸዋማው ቤት ላይ አትሁኑ፣ በአለቱ ላይ ሁኑ። አለቱ ክርስቶስ ስለሆነ ያም ማለት ክርስቶስ ነበር። እስራኤላውያን የጠጡት አለት ክርስቶስ ነበር። ክርስቶስን እንጠጣው። ክርስቶስ ምግብ ነው የሚበላ ምግብ ነው፣ የሚጠጣ መጠጥ ነው። ኢየሱስ በቂ ነው፣ ሁሉ በሁሉ ነው። አሁን ኢትዮጵያ ውስጥ ስም በመጥራት ምናምን ታርጋ ቁጥር በመጥራት አሁን ግር ሁሉ ሰው እንዴ ስሜን ጠራኝ ይሉኛል እየመጡ ስሜን ጠራኝ ስሜን፣ እንዴ ምን ይገርማል ቢጠራሽ፣ ከአንድ ያክፍል ጀምሮ የሚጠራ ስም አይደለ አትሰማ ግር ስልኩ ቁጥሬን ጠራኝ፣ ስልኩ ቁጥሬን ጠራኝ ነው። ደግሞ ሙሉ በሙሉ እኮ ተጠርቶ አይደለም፣ በዜሮ ዘጠኝ 17 የሚጀምር ስለተባለች ነው። መጥምቁ ዮሐንስ ምንም ፈውስ አላደረገም ይላል ግን ከነብዮች ሁሉ ምርጥ ነብይ ነው። ፈውስ የለ ምን የለ አይታችሁታል። እያንዳንዱ ሲል ነው የኖረው ለካ ለእግዚአብሔር ምርጥ ነብይ እውነቱን ፍርጥ የሚያደርግ ሰውዬ ነው። እሺ ትክክል። ፎካስ ፕሊስ፣ ወደ እግዚአብሔር ቃል እንመለስ። መጥምቁ ዮሐንስ ነው የጠቀሰው ነው ሄኖክ። ዚህ መጥምቁ ዮሐንስ በቃ ስለ ክርስቶስ ኢየሱስ መምጣት የተናገረ ነብይ ነው። እኔ በምድር በዳ የሚጮህ ድምፅ ነኝ፣ እሱ ነው የጫማውን ጠፍር ልፈታ የማይገባኝ እሱ ሊልቅ፣ እኔ ላንስ ይገባኛል እያለ ራሱን ዝቅ አድርጎ ክርስቶስን ነው ያገነነው፣ ከፍ ያደርገው። ይሄ ነው ነብይ የእግዚአብሔር አገልጋይ ነው መሆን ያለበት። ከካውንስሉ ላይ ጸጋዬን ወስጃለሁ ብሎኛል ከካውንስሉ ጋር እኔ የለውም ብሎኛል። ለምን የተደበላለቀ ህይወት እንዳላችሁ ጌታ ተናግሮኛል። ለጌታ እንደማትሰሩ ተናግሮኛል። ለእሱ ሳይሆን ለሰው እየሰራችሁ እንደሆነ ንሳ ግብ የዕቃ መለዋወጫ ያደርጋችሁ ጌታ ከእናንተ ጋር አብሮ ያባረራችኋል። የምትለዋውጡትን ዕቃ ይገለባብጠዋል ተናግሮኛል። ይሄንን መልዕክት በእውነት ነው የምላችሁ። እናንተንም ይገለብጣል፣ ዕቃችሁንም ይገለብጣል። የሰበሰባችሁትን አትበሉትም። ለልጅ ልጆቻችሁ እየዘራችሁ ያላችሁት መርገም ነው። ከእግዚአብሔር ውጭ የምትመሩ ነቢያቶች ተመለሱ ነው የምላችሁ በሚዲያ ከሚዲያ ውጭ የምታገለግሉ እግዚአብሔር እንደሚያዋርዳችሁ ተናግሮኛል። ተመለሱ ነው ምላችሁ በሚዲያ ከሚዲያ ውጭ የምታገለግሉ እግዚአብሔር እንደሚያዋርዳችሁ ተናግሮኛል። እንደሚያዋርዳችሁ በከባድ ውርደት ውስጥ እንደምትገቡ ሁለተኛ እግዚአብሔር የተናገረው ስለ ዘማሪዎች ነው። ዘማሪያኖች የቅድስና ህይወት የላችሁ። ብዙ ዘማሪዎች በዝሙት ህይወት ውስጥ እንደምትመላለስ በዝሙት ህይወት ውስጥ እየኖራችሁ እንደሆነ እግዚአብሔር፣ በከባድ ሞት የሚወስዳቸው ዘማሪዎች እንዳልተናገርኩ እናንተ ዘማሪዎች ካልተመለሳችሁ በያው በእግዚአብሔር ፊት ነው የምነግራችሁ። እግዚአብሔር ተናገረ፣ ካልተመለሳችሁ ሞት ከፊታችሁ እየጠበቃችሁ ነው። እግዚአብሔር አይሸው፣ እግዚአብሔር አይታለልም። ይሄንን ድምፅ ንቃችሁ ለታሽቻለሁ፣ ምን እንቆልቆቱ ብሎ ነው ብላችሁ ልታልፉት ትችላላችሁ። የእግዚአብሔር ድምፅ ግን አይታለፍም። የእግዚአብሔርን ድምፅ ስሙ። ሰሙ አገልግሎት እኔ ያስፈራራው እግዚአብሔር የተናገረኝን ነው። እናንተ እግዚአብሔር ያወራኝ ተመለሱ። ስለዚህ እግዚአብሔር የተናገረኝን እናገራለሁ። ተመለሱ። በሰይጣን የሚያገለግሉ ነቢያቶች እንዳሉ እግዚአብሔር ተናግሮኛል። በአጋንንታዊ መንፈስ አጋንንት ራሱ ሚስጥርን እየገለጠላቸው መድረክ ላይ ቆሞ የሚያገለግሉ መጀመሪያ በመንፈስ በክርስቶስ ተነስተው ነገር ግን ከመሳታቸው የተነሳ በአጋንንታዊ ስፕሬት የሚያገለግሉ በሚዲያ እንዳሉ፣ ከሚዲያ ውጭ እንዳሉ እግዚአብሔር ተናግሮኛል። ምዳድ ቀሰኮ ሌባ አገልጋዮች፣ ዝሙተኛ ነቢያቶች፣ ከመድረክ እንደወረዳችሁ ሄዳችሁ ሚስት እያላችሁ ልጆች እያላችሁ ዝሙት ለመስራት የምትሄዱ ነቢያቶች አላችሁ፣ ዘማሪዎች አላችሁ። እናንተ አዲስ ኪዳን ላይ እኔ እግዚአብሔር ይቅር ይለኛል አሁን የይቅርታ ዘመን ነው። ኖ እግዚአብሔር አሁንም ይቀጣል፣ እግዚአብሔር አሁንም ይቀጣል። እግዚአብሔር በቤቱ ላይ የሚተራደሩ ሰዎች፣ ዮሐንስ ወንጌል ምዕራፍ ሁለት ላይ ኢየሱስ ወደ ቤተ መቅደስ ሲገባ ቤቱን አደረገው፣ የንግድ ቤት አደረገው፣ ዕቃ የመለዋወጫ ቤት። ዛሬም ያላችሁ ነቢያቶች፣ የእግዚአብሔርን ቤት የንግድ ቤት ያረጋችሁ፣ የእቃ መለዋወጫ ወጫ ያረጋችሁ ጌታ ከናንተ ጋር አብሮ ያባረራችኋል፣ የምትለዋውጡትን እቃ ይገለባብጠዋል ተናግሮኛል እንመሮ ውነትላ እናንተ ላ የዘለብጣ እርቃች ይገለብጣል። የሰበሰባችሁትን አትበሉትም። ለልጅ ልጆቻችሁ እየዘራችሁ ያላችሁት መርገም ነው። አንተ እየዘሞት እያገለገልክ ያለ ልጅ ዝሙተኛ ነው፣ ያንተ ዘር በሙሉ ዝሙተኛ ነው። ኤሊ ድንገት አንገቱ ተሰብሮ እንደሞተ የኤሊ ልጆች በሜዳ እንደሞቱ ያቃል ዛሬ ቤት እየተበላሸ ዝም ስላለ ታቦቱ ተወሰደ። ልጆቹ በሰልፉ መካከል ሞቱ። የኤሊ አንገት በሜዳ ላይ ተሰብሮ ሞተ። ዛሬ የቤተክርስቲያን መሪዎች፣ ፓስተሮች እንደዚህ በእግዚአብሔር ቤት ዝሙት እየተሰራ፣ ዘማሪዎች ዝሙት እየሰሩ እያያችሁ ዝም የምትሉ ፓስተሮች፣ በዛ ህይወት ውስጥ ያላችሁ ካልተመለሳችሁ የምትዘሩት ዘር ልጆቻችሁ ላይ ነው፣ ዘራችሁ ላይ ነው ምዘሩ። ተመለሱ ነው የሚላችሁ። ተስተካከሉ ሶስተኛ ያለኝ መልእክት ለማን ነው ለካውንስሉ ጌታ ተናግሮኛል የተናገረኝ ደግሞ ከካውንስሉ ላይ ጸጋዬን ወስጃለሁ ብሎኛል ከካውንስሉ ጋር እኔ የለውም ብሎኛል ለምን የተደበላለቀ ህይወት እንዳላችሁ ጌታ ተናግሮኛል ለጌታ እንደማትሰሩ ተናግሮኛል ለእሱ ሳይሆን ለሰው እየሰራችሁ እንደሆነ ንሳ ግቡ አሁን ሁሉ ዜና የተናገረ አንድ መንፈስ አይደለም። እርስ በርስ ትቦጫ አጫጣላቸው፣ ለስልጣን ትጋፍ። ወንጌል ስልጣን የሚያዣ መንፈስ ሕይወትን ለዓለም የምናደርስበት ሐሰተኛ ነቢያት በማላችሁ አሉ፣ ሌቦች አሉ፣ የሚዘሙቱ አሉ፣ ሴተኞች አሉ። ወንጌል አይደባለቅም። ብዙ ትውልዶች እየጠፉ ያሉት በመሪዎች የተነሳ ነው። መሪዎች ብዙ ሴቶች ራቁታቸውን ቤተክርስቲያን ሲገቡ ዝም እያላችሁ አትገጽጹ። ስንቶች ናቸው ጡታቸውን እያሳዩ የሚገቡ? ስንቶች ናቸው ጣታቸውን እያሳዩ የሚገቡ? ቤተክርስቲያን ላይ ዘማሪ ነኝ እያለ እየደነሰች እንደፈለገች እየደነሰች አትገጽቱ። ወንጌል እኮ ስራ፣ ወንጌል እኮ ህይወት ነው። ጌታ ኢየሱስ የተባረከ ይሁን። ዘመንሽ ቁጥር ይብዛ፣ የዘመንሽ ቁጥር ይጨምር ማለት እወዳለው። መጽሐፍ ቅዱስ ላይ ትኩረታችሁን አድርጉ። ጌታ ያለው ሰው ሌላ ምንም አያሻውም ነው። ወደ ቃሉ እንመለስ ነው ሐሳቤ። ክርስቶስ ሊመጣ በደጅ ነው፣ ጌታችን በደጅ ነውና ጌታችን ኢየሱስ ክርስቶስ ይመጣል። ማራናታ